ሳይ መሽን ድነቃ ደጋግማ ጠየቀች፣ እኔ መንቃት ሳስብ ጀምበሯ ጠለቀች።

ደስታ መንፈሴ የሐሴት አለሜ ሱሴ ክብሬነሽ ሞገሴ ስሚያንቺ ሰው አስደሳሽ መሆን ቁሚ ሰው አስደሳሽ መሆን ቁሚ እንዴ ኖኖ ማለት ተማሪ እስኪ እስኪ ሰዎችን ላለማስደሰት ሞክር እስኪ ለመጀመሪያ ጊዜሽ በህይወትሽ ማለት ነው። ራስሽን መግዳት አቁሚ። እንዴ ዝንጥ በይ፣ ከመጠን በላይ ራስሽን አድንቂ። ተጎረሪ ይገባኛል በይ፣ ተናገሪ፣ ዝም አት በይ። እንዴ ገደል ይግቡ እነሱ። እስከ መቼ ነገ ቆ ልትሞቺ ትችያለሽ፣ ነገ ልትሞቺ ትችያለሽ። የመጨረሻ ቀንሽ ነገ ልትሆን ልስን ስሚ አእምሮሽ፣ ከ እንደዚህ እያደረግሽ እዛው እንትን አትሁኝ። ነገ የመጨረሻ ቀንሽ ልትሆን ትችላለች። ጌታ ፋክ ፕ የሚሄድ ሰው ልቀቂ። ዝም ብለሽ አትለምኝ፣ ለመፈቀር ማለት ነው አትለምኝ። ጥንቅር ብለው ይውጡ ከህይወትሽ፣ ጥንቅር ብለው ይውጡ ከህይወትሽ። እንዴ አንቺ እኮ ውሳኔ ብቻ እኮ ነው የሚቀርብሽ። ዝም ብለሽ እዛ በቃ እኔ በቃ ምንድን ነው የማደርገው፣ በቃ ሰው ይጎዳኛል፣ ሰው ይጠቀምብኛል፣ ዝም ብዬ እንዴ። ምን አባሽ አድርጎሽ ታዲያ ሰጪ አይደለሽ ሰጭ አይደለሽ ወይ? አዎ ሰጪ ነሽ። ይቀበልሻል ተቀባይ፣ ከክፍለ ሀገር ይመጣልሻል አንቺን ለመቀበል ልንገርሽ። ከዛ ይደውሉልሻል ከአመታት በፊት የማያስታውሱሽ ሰዎች ደውለው ማለት ነው። እሺ እንደምን አለሽ? እንደዚህ እኮ አስፈልጎኝ ነበር። አንቺ ደግሞ ማለት ነው አረ፣ እሺ፣ በቃ ችግር የለውም እሺ፣ ቲና። ከዛ ታማሪ ያለሽ አንቺ አንቺ በቃሽ፣ በቃሽ። መጥፎ ሱሁኝ ጥሩነት በቅቶሻል ለስንት እድሜ ልክሽ ጥሩ ሰው ነበርሽ ምንም አጠቀመሽም እዛው እዛው እንደዚህ ብለሽ እየኖርሽ ነው መለወጥ አጥቶሻል መለወጥ ምስኪን ሴት አያልፍላትም ልንገርሻ አያልፍላትም ምንም ጥሩ ጥሩ የሚያጫውታት ሴት አያልፍላትም። የምስኪን ሴት መንገድ ተሰርቶላታል። በስንት እድሜዋ ማግባት እንዳለባት፣ ምን መልበስ እንዳለባት፣ ፀጉሯ ምን መምሰል እንዳለበት፣ የሕይወት ምርጫዋ ምን መሆን እንዳለበት። የኔ ምስኪን አንቺ ደግሞ ሽሺ ባይ እሺ እያልሽ ማለት ነው። እዚህ እንደዚህ ብለሻል። አሁን መንቀሳቀስ ያቀትሻል። ራስሽን መምረጥ ትፈልጊያለሽ ወይ? ያ ሰው ባስቀይምስ መጥፎ ሴት ነች ቢለኝስ፣ እንደዚህ ማለት ትፈልጊያለሽ ወይ? እናቴን አባቴን ባስቀይምስ እንደዛ አረ በእናትሽ እና ይሻልሻል፣ እዛው ያለሽበት ደረጃ መቆየት። ልንገርሽ አንቺ ትልቁ ፍርሃትሽ መጥፎ ሴት መሆን። ምክንያቱም ምስኪንነች እኮ ልጄ፣ ጥሩ እኮ ነች ልጄ፣ ምንም እኮ አታውቅም፣ የዋህ እኮ ነች እያሉ አሳድገውሽ፣ አሁን ጭንብልሽ እንዳለ ምስኪንነት ነው እዛው። ጭንብልሽ እንዳለ ምስኪንነት ነው። ጭንብልሽ እንዳለ የዋህነት ነው። ጭንብልሽ እንዳለ ጥሩነት ነው። ጥሩ ጥሩ ያጫውትሻል። አንቺ ጥሩ ጥሩ ጥሩ ጥሩ ሁኚ። ጥሩ የሚያውቁ ሰዎች አሉ ይመጡልሻል። እዚያው ገንዘብ ሊወስዱ፣ ይንብረትሽን ሊወስዱ፣ ማንነትሽን ሊሰርቁ፣ ሊያዙሽ መን አንቺ ኧረ ኧረ፣ እስከ መቼ እስከ መቼ ነው እንደዚህ ብለሽ መኖር የምትፈልጊው? ገደል ይግቡ ማለት አትጀመሪም? መጥፎ ሰው መሆን አትጀመሪም? ስሚ ልንገርሽ፣ መጥፎ ሰው ከተባልሽ በሰው ማለት ነው እልል ማለት አለብሽ። መጥፎ ነሽ ከተባልሽ አንቺ መደሰት አለብሽ። መጥፎ ነሽ ከተባልሽ ማለት ነው የወጣልሽ መንገድ እየተከተልሽ አይደለም። የባህል መንገድ ትእዛዝ እየተከተልሽ አይደለም። በዚህ ሰዓት አግቢ፣ እንደዚህ ልበሽ የሚለው ትእዛዝ ማለት ነው እየተከተልሽ አይደለም ማለት ነው። መጥፎ ሁኚ። ኖኖ ቤ ኖኖ ኖኖ ስቲ ደግሞ ማለት ነው አይ እኔ እኮ እንደዚህ ስላገ ገደል ምን አባላል ኖ ኖ። ለምን ምን ነው አልኩኝ? እምቢ። አንቺ መጥፎ ሴት ነሽ፣ ገደል ግቡ። ምን አባት ምን አባት ያገባኝ፣ ገደል ግቡ እዛው ጥንቅር ብላችሁ ውጡ ከህይወቴ። በቃ በቃ። እቺ ሴት ከሆንሽ ማለት ነው ልንገርሽ፣ የሚያጋጥምሽ ልንገርሽ፣ በረከትሽ እንደ ውሃ ነው የሚፈሰው። ታዋቂ መሆን ትፈልጋለሽ? እዛ ነ ታዋቂ ትሆኛለሽ። ሀብታም መሆን ትፈልጋለሽ? ሀብታም ትሆኛለሽ። ቢዝነስሽን ከፍተሽ ማለት ነው። ልንገርሽ የማይጠቅምሽ ሰራተኛ፣ የሚጠቀምብሽ ካለ ይ ወንድም አንዴ አልፈልግም፣ ሶሪ እህት፣ እየጠቀምሽኝ አይደለም። አንዴ በቃ በቃ፣ ባለው ያለው ውሳኔ ሆኛ መወሰን ቀላል ይሆናል። አንቺ ዝም ብለሽ እዛው ሰው አስደሳች እየሆንሽ ሰው አስደሳች ሰው ባይዘው ወይ ቢዝነስ ኦን ማድረግ አይችልም። ሰው አስደሳች ሰው ቢዝነስ ኦን ማድረግ አይችልም። ልንገርሻ በስነ ስርዓት ላንቺ የሚሰሩ ሰዎች በስነ ስርዓት መናገርማችን ከሆነ ማንም